አስደንጋጩ የአውሮፓ ሕብረት አዋጅ። ታላቅ ዝግጅት ለታላቅ ጦርነት ጅማሮ ታላቅ አዋጅ ታውጇል። አውሮፓውያን በፍርሃት ቆፈን ውስጥ ተዘፍቀው የሚያደርጉት ጠፍቷቸዋል። እጅግ አደገኛና ማንም ፈጽሞ የማይጠብቀው እጅግ አስከፊ አደጋ በአውሮፓውያን ላይ እየመጣ እንደሆነ ተነግሯል። አለማችን እጅግ አውዳሚ ጦርነቶች ስታስተናግድ በቀጥታ እጃቸው የነበረበት አውሮፓውያን፣ ሩሲያን ሊጥሉ የታገሉት አውሮፓውያን ታላቅ ትርምስ በቤታቸው ተፈጥሯል። ለመሆኑ የአውሮፓ ህብረት በድንገት በግግር በረዶ ውስጥ እንደተገኘ ሰው ያንቀጠቀጠውና ብርድ ብርድ ያሰኘ ያገኘው ከዚያም አለፍ ሲል አዋጅ እስከ ማወጀ ያደረሰ ጉዳይ ምንድን ነው? ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃው እናሻግራችሁ። አውሮፓውያን አደጋ ውስጥ ናቸው። የአውሮፓ ህብረት የአውሮፓ ሀገራት ዜጎች በቂ ምግብና ውሃ ገስ በመጠባበቂያነት ማስቀመጥ አለባቸው ሲል የአውሮፓ ህብረት አስተነቀቀ። የአውሮፓ ህብረት 450 ሚሊዮን ዜጎች ለአስቸኳይ ጊዜ የሚሆን ስንቅ መግዛት አለባቸው ነው ያለው። በአለም ላይ የተፈጥሮ አደጋ፣ የሳይበር ጥቃት፣ የአየር ንብረት ለውጥ፣ ህዝባዊ የጤና ችግርና ጦርነት በ27ቱ የህብረቱ ሀገራት ሊከሰት ይችላል በሚል ፍርሃት ነው ተብሏል። ህብረቱ በአለም ላይ የተፈጠረው የሰላም ደህንነት እጦት አስመልክቶ ዜጎች በቂ ምግብ፣ ውሃ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶች ጨምሮ እንዲሁም እስከ 72 ሰዓት ሊቆይ የሚችሉ ነገሮች መያዝ ያስፈልጋል ሲል ገልጿል። እንደ ፖለቲካ ተንታኞች የህብረቱ ስጋት ወደፊት ሊመጣ የሚችል አደጋ መኖሩን አመላካች ነው ሲሉ ስጋታቸውን አስቀምጧል። ኢስተርን አይን፣ ኢኮኖሚክ ታይምስና ስካይ ኒውስ ዘግበውታል። በዚህም ለአደጋ ጊዜ ወሳኝ የሆኑ ንብረቶች ሁሉ አስቀድሞ ማዘጋጀት እንደሚያስፈልግም ተናግሯል። ሌላውና ከፍተኛው ስጋት ደግሞ ከቅርብ ጊዜ ወዲህ ጦርነቶች እጅግ አስከፊ በሆነ መልኩ እየተባባሱ መምጣታቸውን ነው በዚህም ምክንያት በሚፈጠሩ ጦርነቶች በርካቶች ለስደትና ለረሃብ እየተጋለጡ ናቸው። ታዲያ አብዛኞቹ ስደተኞች ማረፊያቸው አውሮፓ ነው። በቀጣይ ደግሞ አሁን ከዩክሬን ጋር ጦርነት እያደረገች ያለችው ሩሲያ ወደ አውሮፓ ፊቷን ማዞር አይቀርም የሚል ስጋትም አላቸው። የኔቶ ዋና ጸሐፊ ማርክ ሩተ ሩሲያ በአውሮፓውያን 2030 ሌላ ጥቃት ልትሰነዝር እንደምትችል አስጠንቅቋል። እንደሚታወሰው የሩሲያ ና ዩክሬን ጦርነት ከጀመረበት ጊዜ አንስቶ አውሮፓውያን ለዩክሬን ተደረበው ሩሲያን በእጅ አዙር ሲፋለሟት ነበር ዩክሬን በ ሩሲያ ውስጥ ማንኛውም ወታደራዊ ኢላማዎችን ለመምታት የሚያስችላትን አቅም ለመፍጠር ምዕራባውያን የእነሱን የጦር መሳሪያዎች እንድትጠቀም ፈቅደውላት ነበር። በዚህም ፑቲን በተደጋጋሚ ሲያስጠነቅቁም ነበር። ለዚህም ነው የኔቶ ኃላፊው መጪው ጊዜ አስከፊ ሊሆን ስለሚችል ቅድመ ዝግጅት መደረግ አለበት ያሉት። ፑቲን በአውሮፓ የሚገኙት የኔቶ ሀገሮች ጥቅጥቅ ያሉ ህዝቦች ያላቸው ግዛቶች እንዳላቸው ማስታወስ አለባቸው ሲሉ ነበር ያስጠነቀቁት። አክለው በሩሲያ ግዛት ውስጥ ስለሚደረጉ ጥቃቶች ከመወያታቸው በፊት ይህን ን ጉዳይ ከግምት ውስጥ ማስገባት ይኖርባቸዋል ሲሉ ነው በአጽንኦት የተናገሩት። ይህ ማለት ደግሞ በአውሮፓ ምድር ታይቶ የማይታወቅ ጥቃት በመፈጸም አውሮፓውያን ወደ ድንጋይ ዘመን ለመቀየር አስበዋል ማለት ነው ሲሉ ተንታኞች በወቅቱ ሲናገሩም ነበር። ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ ወትሮም ፍጥጫ የማይለየው ከምዕራባውያን ጋር የነበራትን ግንኙነት ፍጹም ተበላሽቷል። ለአመታት በጥርጣሬና በውጥረት ውስጥ የቆየው የሩሲያና የምዕራባውያን ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭ ግጭት እንዳይገባ ስጋት ከተፈጠረ ሶስት ዓመታት ሆኖታል። በ2014 ዓ.ም ሩሲያ 200 ሺህ ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፍጠሩ በአንድነት ሆነው ዩክሬንን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብተዋል። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦር ባሻገር ከምዕራባውያን ጋር በሌላ ግንባር የአሻጥር ጦርነት እያደረገች ነው ሲሉ የሰሜን አትላንቲክ ጦር ቃል ኪዳን አገሮች ማህበር ኔቶ ያምናል። ለአውሮፓውያን ጋርና በሽታ የአፍሪካ አህጉር ተለይቶ የተሰጣት የአርባ ቀን እድሏ እንጂ እነሱን መቼም ቢሆን ሊነካቸው እንደማይችል አጥብቀው ያምኑ ነበር። አሁን ግን የወደፊት እጣ ፈንታቸው በእጅጉ ያሳሰባቸው ይመስላል። ዛሬ ባይሆን አንድ ቀን ሩሲያ ያልተጠበቀና እጅግ አውዳሚ ጥቃት ትፈጽማለች፣ ያኔ ደግሞ ሁሉም ነገር እጅግ አስከፊ ነው የሚሆነው የሚል ቅድመ መላምት ታስቀምጧል። አውሮፓውያን ቀላል የመውጫ ዘዴ ወደሌለው ትልቅ የኢኮኖሚና የጦርነት አዘቅት ውስጥ መግባታቸው እንደማይቀር በመረዳት ካሁኑ ከፍተኛ ዝግጅት ማድረግ ጀምረዋል። ለማይቀረው ጦርነት እንዘጋጅ ሲሉም አዋጅ አወጀዋል። በቀጣይ ለሚመጣው የጦርነት ዝግጅት እጅግ አውዳሚ መሳሪያዎች በመጋዘኖች እያከማቹ ይገኛሉ። ምክንያቱም ደግሞ ከሩሲያ ጋር ጦርነት ሲገጥሙ ጦርነቱ ከሩሲያ ጋር ብቻ አይሆንም። ይልቁንስ ከሩሲያ ጀርባ እንደ ቻይና ያሉ ከፍተኛ የኢኮኖሚ ጦርነት ያስነሱ ሀገራትም ጣልቃ መግባታቸው የማይቀር ነው። ሌላው ስጋታቸው ደግሞ ከአየር ንብረት ለውጥ ጋር ተያይዞ የሚመጣ ረሃብና ድርቅ ነው እያሳሰባቸው ያለው። የአየር ንብረት ለውጥን መከላከል ካልተቻለ በዚሁ ምክንያት የሰው ልጅ ከምድር ሊጠፋ እንደሚችል ከዚህ በፊት የወጡ ጥናቶች ያመለክታሉ። የዘርፉ ሊቃውንት በጥናታቸው ይፋ እንዳደረጉት የአየር ሙቀት ከተገመተው በላይ እየጨመረ ከሄደና ይህንንም መከላከል ካልቻለ እየተፈጠረ ያለው ሁኔታ የአየር ሙቀትና የአየር ንብረት ለውጥ በተፈጥሮ ከሚጠበቀውና በጥናት ከተገመተው በላይ ነው። ይህ ሁኔታ በዚሁ ከቀጠለ በሰው ልጅ ላይ አሰቃቂ ጥፋት ሊያደርስ ይችላል ሲሉ አስጠንቅቋል። ተመራማሪዎቹ የአየር ሙቀት ከ5.4 ዲግሪ ፋራናይት በላይ መጨመር የሚያስከትለው መዘዝ ከቅድመ ኢንዱስትሪ ዘመን ጋር ሲነጻጸር ቀደም ባሉ የሚያስተናግዱት ጊዜያት በበቂ ሁኔታ ጥናት እንዳልተደረገበት አንስቷል። ዓለማችን ከመቼውም በላይ እየሞቀች ነው። እንደ የዓለም ሜትሮሎጂ ድርጅት ከሆነ በዓለም ዙሪያ ኢንዱስትሪ ከመስፋፋቱ በፊት ከነበረው የአየር ጸባይ ጋር ሲነጻጸር በአሁኑ ሰዓት የዓለማችን ሙቀት በአንድ ዲግሪ ጨምሯል። የከረረ የአየር ጸባይ የሰዎችንና የተፈጥሮ ሀብትን ህልውና የተገዳደረው ይገኛል። በዚህ ከዕለት ተዕለት እየጨመረ ባለው የሙቀት መጨመር ምክንያት አንዳንድ ስፍራዎች ወደ በረሃነት እየተቀየሩ ነው። በሌላ በኩል በአየር ንብረት ለውጥ ምክንያት አ አንዳንድ የዓለማችን ክፍሎች ከፍተኛ የዝናብ መጠን አጋጥሟቸዋል። ይህ ደግሞ ለጎርፍ ያጋልጣል። ይህ በቻይና ጀርመን፣ ቤልጅየምና ኒዘርላንድስ በቅርብ ጊዜያት ያየነው ክስተት ነው። አውሮፓውያን እስከ ዓለም ፍጻሜ ድረስ ቢሆን እንኳን በሙሉ አይን ቀርቶ በሾርኒም ቢሆን ሊያየን ይችላል ብለው ጨርሰው የማይገምቱትን ድህነት ነፍስ ዘርቶ አካል አብጅቶ ቆሞ ድንገት ሊያገኙት እንደሚችሉ ረጅሙ የደስታና የፌሽታ ሌሊት አልፎ የጠዋት ጀንበር ለማየት ገና የቤታቸውን ደጃፍ እንደከፈቱ አለው ብሎ ከፊት ለፊታቸው ሊመጣ እንደሚችል አስጊቷቸዋል። ኢትዮጵያውያን እንዲህ ያለ ነገር ሲያጋጥማቸው ጉዳዩን በደንብ የሚገልጹበት አንድ አባባል አላቸው። ሰው የዘራውን ያህል ያጭዳል ይላሉ። አውሮፓውያን ከነ መንግስቶቻቸው አሁን ሊያጭዱት የተዘጋጁት ለአመታት ሲዘሩት ያበጁትን ነው። አውሮፓ አሁን የእድገት የብልጽግናና የተላ አውግርነቷ የሚያከትምበት ዘመን ላይ የደረሰች ይመስላል። በፈንታው ችግር ድህነት ግራ መጋባትና ተስፋ መቁረጥ ይረከባታል ሲሉ አንዳንድ ተንታኞች እየተናገሩ ነው። የዓለም አገሮች አካሄዳቸውን አርመውና ኃይላቸውን ለአዎንታዊ ሰላምና ለአረንጓዴ ዓለም ከወዲሁ እስካላሰማሩ ድረስ ፈጠነም ዘገየም ዓለም በህዝብ ቁጥር መጋሸብ፣ በህብስ እጥረት፣ በንጹሐን ውሃና በምግብ እጥረት፣ በድርቅና በጎርፍ ጥፋቶች መጠቃት፣ በአጠቃላይ በአየር ንብረትና በኑሮ መፋለስ መዳፋት አይቀርላትም። እጥረቶችና ቀውሶችም ደግሞ ቦታ የማይመርጡ ናቸው። ከቅርብ ጊዜ በፊት በታየ ቀውስ በሜዲተራኒያዊ አውሮፓ የተቸገሩ አውሮፓውያን ወደ ሰሜን አፍሪካ የተሰደዱበት ክስተት አስተውለናል። እንዲህ ያሉት ቀውሶች መባባስ ዓለምን ተባብሮ ወደ እርም ትርብርብ ሊወስድ እንደሚችል ሁሉ የዓለም ጥቂት ጉልበተኞች በስስትና በዘር ትምክት በጉልበት ትዕቢት ተመርተው ሰዎችን እያቃለሉና እያስለቀሱ የተፈጥሮ ሀብቶችን የመያዝ ሽሚያ ውስጥ ሊገቡ የሚችሉበት ምናልባት ዝግ አይደለም። ለኮቪድ-19 ዓለም አቀፍ ወረርሽኝ ክትባት በተገኘለት ጊዜ ታላላቆቹ አገሮች ማንን ሰው ትተው ማንን አስቀድመው ለማትረፍ እንደሮ አይተናል። ዛሬ ባለንበት ዓለም ፋሽስታዊ አዚም እያደገ መምጣቱም እጅግም ምርምር የሚሻ አይደለም። በአየር ንብረት ለውጥ እጅግ ተጠቂ ከሚሆኑ ምድራችን ክፍሎች አንዱ ውቅያኖስ ነው። የሙቀት መጠኑ መጨመር ለሰደድ እሳት አንዱ ምክንያት እየሆነ ይገኛል። ከቅርብ ጊዜ ወዲህ ደግሞ ተደጋጋሚ የተፈጥሮ አደጋዎች ሲያጋጥሙ አይተናል። ኃያሏ አሜሪካን እንኳን እጅግ አስከፊ በሆነ የሰደድ እሳት ስትለበለብ ተመልክተናል። ዓለማችን ሞቃታማ ስትሆን እንስሳት ምግብ ፈልጎ መብላትና ውሃ በዳቸው ይመጣል። ለምሳሌ በረዷማ አካባቢ የሚኖሩ ድቦች በረዶው ሲቀልጥ ሊጠፉ ይችላሉ። ዞኖች ደግሞ በቀን ከሚያስፈልጋቸው ከ150 እስከ 300 ሊትር ውሃ አያገኙም ማለት ነው። ሳይንቲስቶች ችግሩን ለመግታት እርምጃ ካልተወሰደ እስከ 550 ዝርያዎች በያዝነው ክፍለ ዘመን ሊጠፉ ይችላሉ ባይ ናቸው። የአየር ንብረት ለውጥ በተለያዩ የዓለማችን ክፍሎች የተለያየ አደጋዎችን ነው ይዞ የሚመጣው። አንዳንድ ስፍራዎች ከበፊቱ የበለጠ ሙቀት ያጠቃቸዋል። ሌሎች ስፍራዎች ደግሞ ከፍተኛ ዝናብ ያስተናግዳሉ ይገኛሉ የተቀሩት ደግሞ ድርቅ ያጠቃቸዋል። ለዚህም የአውሮፓ ሀገራት ራሳቸውን ለማዘጋጀትና ከሚመጣው የተፈጥሮ አደጋ አሊያም ደግሞ ተፈጥሮ ይዛው ከምትመጣው አስፈሪ መቅሰፍትና ቁጣ ራሳቸውን ለመታደግ ገና ካሁኑ አዋጅ አውጀው ዝግጅት እያደረጉ ይገኛሉ። የአለም ረሃብ ከ2025 እስከ 2028 እንደሚከሰት፣ ከ2033 እስከ 2045 የዋልታ በረዶች እጅጉን እንደሚቀልጡና የባህር ጠላል እጅግ ከፍ እንደሚል በ2088 ሰከንዶች ውስጥ የሚገድል አዲስ በሽታ ሊከሰት እንደሚችል ያቺ የባልኳና ኖስትራዳምስ ተናግራ ነበር። እንግዲህ ይህ የአውሮፓ ስጋትም ወደዚያው ያመራል። እናም አውሮፓውያን ለመጨረሻው ጦርነት ከጦር መሳሪያ ዝግጅት አንስቶ እስከ ምግብ ክምችት የደረሰ ዝግጅት ለማድረግ ገና ከአሁኑ መንገድ ጀምረዋል፣ ወደፊታቸው ተንብየዋል። አለምን በኢኮኖሚ ጦርነት ሽባ ለማድረግ ሲራወጡ የነበሩት አውሮፓውያን፣ ሩሲያን ለማጥፋት ሲሯረጡ የነበሩት አውሮፓውያን አሁን የነሱ መጥፊያ ጊዜ የተቃረበ መስሏቸው ስጋት ውስጥ ገብተዋል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናልም ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።